ትንቢተ ዘካርያስ ምዕራፍ ዐሥራ ሁለት ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው። ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሠራ እግዚአብሔር እንዲህ ይላል፤ እነሆ ኢየሩሳሌምን በዙሪያው ላሉ ለአሕዛብ ሁሉ የመንገዳገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል። በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ። በዚያ ቀን ይላል እግዚአብሔር፣ ፈረስን ሁሉ በድንጋጤ ተቀማጭንም በእብደት እመታለሁ፤ ዓይኖቼንም በይሁዳ ላይ እከፍታለሁ። የአሕዛብንም ፈረሶች ሁሉ በዕውርነት አመታለሁ። የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሠራዊት ጌታ በእግዚአብሔር ብርታት አለ ይላሉ። በዚያ ቀን የይሁዳን አለቆች በእንጨት መካከል እንዳለ ትንታግ በነዶችም መካከል እንዳለ እንደ ፋና ነበልባል አደርጋቸዋለሁ በቀኝና በግራ በዙሪያ ያሉትን አሕዛብ ሁሉ ይበላሉ። ከዚያም ወዲያ ኢየሩሳሌም በስፍሯ በኢየሩሳሌም ትኖራለች። እግዚአብሔርም የዳዊት ቤት ክብርና የኢየሩሳሌም ሰዎች ክብር በይሁዳ ክብር ላይ እንዳይታበይ የይሁዳን ድንኳኖች አስቀድሞ ያድናል። በዚያ ቀን እግዚአብሔር በኢየሩሳሌም ለሚኖሩት ይመክትላቸዋል። በዚያም ቀን ከእርሱ መካከል ደካማው እንደ ዳዊት ይሆናል። የዳዊትም ቤት በፊታቸው እንደ እግዚአብሔር መልአክ እንደ አምላክ ይሆናል። በዚያም ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ። በዳዊትን ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያ ቀን በመጊዶን ሜዳ እንደነበረው እንደ ሀዳድ ሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። ምድሪቱም ታለቅሳለች፣ እያንዳንዱ ወገን ለብቻው፣ የዳዊት ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው የናታን ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የሌዊ ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የሰሜኢ ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የቀሩት ወገኖች ሁሉ እያንዳንዱ ወገን ለብቻው፣ ሴቶቻቸውም ለብቻቸው ያለቅሳሉ።